ቻናሌ ቤተሰቦች እንዴት ናችሁልኝ? እና ዛሬ ደግሞ በአዲስ ቪዲዮ መጥቻላችኋለሁ ማለት ነው። እንግዲህ እየጠፋን ነው። ጥፍት ጥፍት ጥፍት እያልን ነው። እንግዲህ ለመምጣት ብቅ ለማለት እንሞክራለን። እስኪ በመጀመሪያ እንግዲህ ላይክ፣ ሼር እያረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ሁን ይላለሁኝ። እንግዲህ ዛሬ ያለሁበትን ሀገር ላስጎብኛችሁ በትንሹ ብዬን የመጣውትኝ ያው ለመቅረጽ ብዙም አልተመቸኝ የሆነት ለመናገር መኪና ወጥቶ ስለነበርኩኝ ያው በሆን እንግዲህ ወረድ ብዬ ዘና ዘና እያልኩኝ ለመቅረጽ ሞክር ነበረ። ግን እንደምታዩትኝ መኪና ውስጥ ተደብቄ ነው እየቀራስኩ የነበረው ማለት ነው። ግን በጣም ነው የሚያምሩ። እንግዲህ ባህሬን የምታውቁት የሲቲ ሴንተር የሚባል እንትን አለ። እንግዲህ ሲቲ ሴንተር ማለት ባህሬን ውስጥ ያው ሞል ነው ትልቅ የገባ ማዕከል ነው። እዛ አካባቢ ለሚሄድ ነው እንግዲህ። ውሎ እያቆራረጥ ነው የምንሄደው ማለት ነው። በጣም ሩቅ ነው በጣም ማለት ነው ሰጣው ነበረ ደስ የሚለው አንድ አንድ ቀን እንግዲህ ነጻነት አግኝቼ ዘወር ዘወር ለማለት ሞክሬ ያለሁኝ እንደምትሄድ እንግዲህ አስፓልቱን እንግዲህ እያያችሁት ነው በጣም የሚያምረው ባህሬን ማለት ነው። ያው እንግዲህ ባልተመቼ ካሜራ ባልተመቼ አቀማመጥ ነው ራሱ ይህን የቀረጽኩትኝ የተመቼ ቦታውን ላይ ሁኝ እንኳ ብቀርጸው እንጃ ውብ ነች ባህሬን ማለት ነው። በዙ አጋጣሚናት ባህሬን ማለት ይችላል የእንጀራናት ባህሬን ማለት ይችላለኝ ለእኔ በጣም ልዩ ናት ተመችታኛለች። ያው እንግዲህ ለስራ ከሆነ የመጣን ነው። እስከመጣን ድረስ እንግዲህ ያው ስራ ሰርተን ገንዘብ እስካገኘን ድረስ ደግሞ እንግዲህ ዱስዬ ባህሬን ይህች ትመስላለች ማለት ነው። ያው በትንሹ ማለት ነው በአጭሩ እንግዲህ እያያችሁት፣ በመኪናው ጥበት፣ ያኔ የመኪናው መስታወት አለ በሱ ላይ ነው እየቀረጽኩት ያለሁት እና በጣም ደስ የምትል ሀገር ነች። ጸጥታዋ፣ ሰላሟ የሚናፈቅ ሀገር ነው እውነት ለመናገር ማለት ነው። ደሃውም ሀብታሙም እውነት ለመናገር ደሃ አለ። እንዲያው ለነገሩ እኛ መጤዎች ድሃል እንሆን እንችላለን። እንግዲህ የሀገራቸው ያገራቾ ሰው እንግዲህ እዛ ውስጥ አይመደብም ማለት ነው እና ግን እውነት ለመናገር ሰላሟ ታስቀናለች። ምንም ግጭት የለም። በቃ ምንም ያስፈራችሁ ነገር የለም። ወጣችሁ በሰላም ነው የምትገቡት። ታምሽ ስልክ ህግና ደንባችሁን አክብራችሁ እስከኖራችሁ ድረስ ባህሬን ላይ እንደዚህ አይነት ነገር የለም ማለት ነው። እንደ ሀገራችን አይደለችም ባህሬን በጣም ደስ የምትል ሀገር ነች። እኔንጃ ብቻ ግን በጣም ደስ ብሎኛል። እስኪ ላይክ እያረጋችሁ እንደምታዩት ባህሩ በጣም የሚያምረው በመንገድ ላይ ስንሄድ፣ በነገራችን ላይ በዚሁ አጋጣሚ ባህሬን በጣም በውሃ የተከበበች ሀገር ነች ማለት ነው። ዙሪያዋ፣ መሀሏ ብቻ እንዲብ እንደምነግራችሁ አላቅም። ውሃ ብቻ ነች ማለት ነው። እንዲሁም ራሱ ወደ ሳውዲ አረቢያ ላይ ራሱ ለመሻገር ስንሞክር በመኪና ምናምን ለመሻገር ስንሞክር መሀሉ ውሃ ነው። በቃ እልም ያለ ባህር ሀይቅ፣ ሀይቅም አይባልም ሀይቅ በጣም ትንሽ ነው አይደለም። እንዲ ምን ብዬ እንደምናገራችሁ አላቅም። ረዥም ነው ባህር ነው አቋርጠን የምንሄደው ማለት ነው። ይገርመኛል፣ ተፈጥሮዋ ማለት ነው። እንግዲህ በዚህ አፈር ላይ ውሃ፣ ንጹህ አፈር፣ እንያያችሁ የውሃውን ጥራት ማለት ነው። በዚህ አፈር በዚህ ሙቀት በዚህ አየር ንብረት ይህን የመሰለ ውሃ ማየት ማለት ከርቅጫው ነው ግን፣ ቢሆንም ሀገራችን እንደዚህ አይነት ለሰብል እንኳን ተናል ውሃ ማለት ነው። ሀገራችን የወንዝ ውሃ እየፈሰሰባትኝ ገበሬ እየተቸገረ ምን እያለ ነው እና የሚያሳልፈው እንግዲህ በውሃ ማለት ነው። ግን እዚህ እዚህ መሬት ላይ ይሄ የመሰለ ውሃ ማየት ማለት ትንንጫ ለእኔ ይገርሙኛል ማለት ነው። ከግሩም በላይም ግሩም ነው። እና ሀገራችን ላይ እንግዲህ ብዙ በብዙ ነገር የታደለች ሀገር ናት። በአየር ንብረቷ፣ በመሬቷ፣ በሁሉ ነገሯ የታደለች ሀገር ነበረች። ግን ያው አልተጠቀምንበትም። የሚያባላን የሚያለያየን፣ አንድ አድርጎ የሚያሰራን ሳይሆን የሚያለያየን ነው ቀን በቀን የሚፈጠረው። እና እዚህ ሀገር ላይ እዚህ አፈር ላይ እንግዲህ አፈሩ እንደምታዩት ነው። አመድ ነው የሚመስለው ማለት ነው። እዛ አፈር ላይ ብዙ ነገር ይሰራበታል። ፍቅር ይነግስበታል፣ ሰላም አለበት፣ ብዙ ነገር አለበት። እና እንደዚህም ሆኖ ደምቋል፣ አምሯል ማለት ነው። እንግዲህ ህንፃው እንደምታዩት ነው። የስልክ ካሜራ አይደለም እንደዚህ ውበቱን የደፋበት ማለት ነው። ከህንፃው ነው እንጂ ማለት ነው። መሬት እንደምታዩት አመድ ነው የሚመስለው። እንግዲህ ውሃው ደግሞ ክልል ያለ ነው እንደምታዩት ማለት ነው። በጣም ነው የሚያምረው። እኔ እንጃ አንዴት ነ እንደምነግራችሁ አላውቅም ግን በጣም ልዩ ነው። እውነት ለመናገር ማለት ነው ፈጣሪ እንግዲህ ኢትዮጵያ ሀገራችን ሰላም ያርግልን። እኛም ለፍተን ሰርተን ሀገራችን ላይ ፍሬ የምናፈራ ያርገን፣ ይህን ጦርነት በቃችሁ ብሎን እውነት ለመናገር እኔ እንጃ ስለ ሀገር የሳስብ አንዳንዴ ወደኋላ ኋላ የሚንገት መዓት ነገር አለ፣ ከቤት የሚደቀር ማለት ነው። ብቻ ግን ከዚህ ሁሉ ሰላም ወርዶ ሀገራችን ላይ ገብተን ፍሬ የምናፈራበት እድል ይምጣልን፣ ጊዜ ይምጣልን። ላለሁኝ እዚህ መሬት ላይ እዚህ አፈር ላይ ብዙ ነገር ከተሰራ ሀገራችን ላይ ብዙ ነገር መስራት እንችላለን። ግን በብዙ ነገር እየተባተቡን ወደኋላ እያስቀሩን ነው። ድሮም ወደኋላ ቀረን፣ አሁንም ወደኋላ ኋላ እየቀረን ያለን። ለውጥ አለ፣ እድገት አለ፣ ብልጽግና አለ ይባላል፣ ግን ምኞት ብቻ አሁን ቀርተናል እላላችኋለሁኝ። ፈጣሪ ሀገራችንን ሕዝቦቿን ሰላሟን፣ አንድነቷን፣ ፍቅሯን ይመልስ እንላለሁኝ። እንግዲህ በሌላ ቪዲዮ ተመልሼ እስከምመጣ ድረስ በያላችሁበት ፍቅርን፣ ሰላምን፣ መደጋገፍን መከባበርን ያድላችሁ። ላለሁኝ እንግዲህ በሌላ ቪዲዮ ተመልሼ እስከምመጣ ድረስ ባይ ባይ። ላለሁ አመሰግናለሁ።